ትንጠልሽ አትንጠልጠ እየመጣሽ እዚህ አትንጠጭ። አንቺ ክፍታፍ አንቺ ደግሞ የገማሽ ግማታ ማለት ነው። ያ ከአማራ ቤት ሲያባረሩሽ ደግሞ እዚህ መጥሽ ታቦካ ያለሽ። የኛዎቹም አስቸግረውናል። አንቺ ደግሞ ቂንጥር ደግሞ እንጁንጁ ሆነ። አንቺ ደግሞ ቂንጥር፣ የኛዎስ ቂንጥር አላቸው። አንቺ ደግሞ ጎማ የሆነ ቂንጥር ነው ያለሽ። መቼስ ያ ለዚህ እኮ ነው ንጓንጓንጓንጓንጋ የምትይ። ያንቺ ቂንጥርማ ቢታይ አበስኩ ገበርኩ ጌታ ናትሽ ያንን ቆጮ ትበያለሽ ያለሽ በዛ የገማ ቆጮ ደግሞ ቂንጥርሽ አለ። የእኛም አስቸግረውናል እራሱ ሰሞኑን የእኛ ቤቶችም ቂንጥር አስቸግሮናል። ያ እናንተ ቆርቆ እንዳሮጊቶች አሁን ባንቺ እንደ እንደው አሁን ግን ባንቺ እንደው ዝም ብዬሽ ሳስብሽ አንቺ ቆርቆ እንዳሮጊት ማለት ነው። ባንቺ በገማ አፍ ለዚያ ምን ጭብጥ በማትሞይ ማለት ነው። ብትጨፈለቂ ልልሽ ፈልጌ ነው። ገብቶሻል። አሁን አንቺ ሰው ሆነሽ ነው የምታስፈራደ? በእነዚህ ቆሮቆንዳዎች አንሰን ያየነሽ። የእኛ ቤቶቹ ቆሮቆንዳዎች ሲያወሩ ሰማሽን? ና ጠሄ ተላከል ሆነ ተላከል በአንቺ ነው የኦሮሞ ህዝብ ጽፈት የሚያገኘው? አንቺ ከብት እንኳን ለአንድ ልጃችን አይደለም እንደ ህዝብ እኮ የተሻለ ሀያ ሰባት ዓመት አንቺ አቅፈሽ ስትኖር የነበረውን እኮ ጠራርገን እኮ ያወጣን እኮ ልጆች ነው። አንቺ ጎማ ቂንጠር ሰራዊት እኮ አለን አንቺ። አንቺ ምን አለሽ ና ማን አባሽኛ? እኮ ተጠሪ የአደጋ ጊዜ ተጠሪ ከኦነግ ይባላል ታውቂያለሽ። እና አንቺ ከብት ሰባቸ ምን ሆናችሁ ነው? ግን ያዙ ይልቀቁኝ የምትሉት ያዙ እንደው ይሄ እንደው ይሄ የሚነፋረቀው የኛ ቤቱ የእኛ ቤቱ የሚነፋረቀው አንሶ፣ አንቺ ለኛ ድምጽ ልትሆኝለን? ለዚቼ መሰለች ልጅ አንቺ ድምፅ ልትሆኝ አንዷ ለምን ልትተቺ አንቺ ተመልሰሽ እዛች ሀገር በገባሽ። አይ ይች ቆረቆንዳ ሮጊት እንግላንድ ያለችው ቺ ጉላንጁ ጎማ ቂንጥር ጎማ ቂንጥር እኮ ነሽ እንዲህ። አንቺማ ቂንጥር አይባልም። ቂንጥር የሚባለው እኮ የደና ሴቶች ነው። ቂንጥር የሚባለው የአንቺ ቂንጥር መባል የለበት፣ የአንቺ መባል ያለበት ምንድን ነው ታውቂያለሽ? የአንቺ መባል ያለበት ምን ቂንጥር ማይ ሴት ልጅ እንትን ነው ጥሩ ስም ነው። ቂንጥር ማለት ላንቺ ማለት ያለብንም ቂንጥርማ ጥሩ ነገር ሰጠንሽ። የምን አባቷ ሆኖ ማነው? የምን ጎማ፣ ጎማማ ጎማ ነው ግን ቂንጥር አይባልም። ለሷ ስም እናውጣለን። ይህን ጎማ ጉላንጆ የሸተተ ከቆጮ የተረፈ እንትኗን ምን እንበላት? ማንና ምን እንበላት? የራሷን ልጅ እንኳን ማዳን ያቃታት እኮ ልጅ የተደፈረች ስትል መጀመሪያ እስኪ የራስሽን ልጅ እዛ ምን ደረሰ ልጅሽ፣ የልጅሽ ጉዳይ አንቺ ጉዴላ ምን ደረሰ የልጅሽ ጉዳይ? የራስሽን ልጅ ማለት የራስሽን ልጅ ጉዳይ የራስሽን ልጅ ጉዳይ ምን ላይ አደረሰሽ? ከለመንደር ይብላለች ምን ላይ ደረሰ? አንቺ ጉዳይ ስትይ ንገሪ። የራስሽ ልጅ ገና ፍትህ ሳታገኝ ስለኛ ልጅ ታወሪያለሽ። አፈር ቢያፈር ያስፈላል። አንቺን እንደው ስትገቢ ይሄንን ቂንጥርሽን ብቻ እንደው ቂንጥርማ አልልሽም አንቺን ሌላ ነው ማለት ያለብኝ። ምንድን ነው መታየት አለባቸው? ያ እና ከሌታ አይተዋል። ኖ ኖ ኖ እኛ ብንታይ ለህዝባችን ድምፅ ሆነን ነው። ፀጉራችንን በፊት ለፊታችን በፊት ለፊታቸው የልጆቻችንን እንትን ተላጭተን ነው። እናንተ ስትሸረሙጡ ትመጪና እዚህ ጋራ እንዲህ ብለሽ ያ፣ ከዛ ደግሞ መደነስን ጀምረሻል። አሁንማ እንዲ እንዲ እያልሽ ከዛ በኋላ ምን ታጋይ ነሽ? የቀነኒ ፍትህ ጠያቂ ነሽ አደለ? እንደዚህ ምትለያዩ ሰዎች ናችሁ። እንደዚህ የምታዋርዱ ሰዎች ናችሁ፣ ያ ለጠላት አሳልፋችሁ የምትሰጡ ናችሁ። መቅጣት እንኳን ካለበት ራስን የራስ ሰው ነው የሚቀጣው። ባህላችሁን የገዳ ባህላችሁን የረሳችሁ ኦሮሞን ትላላችሁ፣ ኦሮሞን ትላላችሁ። እንደዚ አይደለም ቢሆን እንኳን ቢፈጠር ስህተት እንኳን ቢፈጠር እኮ የራሳችሁ እኮ የጉማ እኮ ስርዓት አላችሁ አይደለም እንዴ? ነፍስ ቢጠፋ ብዙ ነገር የሚከፈልበት። ሁሉም ሚስጥራችሁን አውጥታችሁ የምትሰጡ አህዮች ናችሁ ለእኔ። ስለዚህ እናንተ ለእነዚህ ልጆች ለእነዚህ ሰዎች ያሉ ናችሁ፣ ለእኔም ለልጆች የማትሆኑኝም። እኔ ኦሮሞ አይደለሁኝም፣ በቃኝ፣ አይደለሁኝም፣ አይደለሁም እኔ። ምክንያቱም ባለጌዎች ናችሁ፣ ስርዓት የላችሁም። ከብትናችሁ፣ ገና ከጫካ እንደወጣችሁ ጫካው የላችሁ። እንዲያውም ለወያኔ አይደለም መባል ያለበት ሶሻል ሚዲያ ላይ ላላችሁ ኦሮሞ ነን ባዮች ከጫካ የወጣችሁ ጫካው ከእናንተ ውስጥ አልወጣም። ገና መሀይቦች ናችሁ። መሀይብ አንድ ታጋይ ሲሞት እንኳን ሞተ ብላችሁ ሻማ የምትለኩሱ ናችሁ። ለራሱ ዓላማ የፈለገውን ሙት፣ የፈለገ ነገር ይሁን። እንደዚህ አስቀያሚ ናችሁ። ጠላቶች እንኳን የምትሏቸው አማራዎች ወታደር እንኳን ወታደሩን ገሎት የሆን ነገር አልብሶት ነው የሚሄደው። ስለዚህ እናንተ ፖለቲካ ታውቃላችሁ ጦርነት ታውቃላችሁ? አታውቁም። እናንተም እግዚአብሔር ምስክሬ ነው። እናንተ እዚህ ሶሻል ሚዲያ ያላችሁ ሴተኛ አዳሪዎች አውሬዎች ናችሁ። አውሬ አውሬዎች ናችሁ። አይባልም አይባልም አይባልም፣ ለዓላማው ተሰውቷል። እኔ እንኳን እኔ እንኳን እኔ እንኳን ኢቨን አብይና መሮ እንኳን ሽጉጥ ይዘው ቢገዳደሉ እኔ እርግጠኛ ልንገራችኋለሁ፣ መሮ እንኳን አብይን ቢገ መሮን እንኳን ቢገለው ጭሳጭስ ምክንያቱም አላማን ያገዳደላቸው እንጂ ሰዋዊነታቸው አለ። ስለዚህ እናንተ ባለጌዎች ናችሁ፣ ውጡልኝ፣ ከህይወቴ ውጡልኝ። እርስ በርሱ የሚጠላለፍ እርስ በርሱ የሚገዳደል እርስ በርሱ የሚቀናና የሚቆጨኝ ነገር እሱ ስለዚህ ነገሪያችሁ ነው ለ ይህም ብልግናችሁን ለልጅ ልጅ እንዳታወርሱ። ልጅ ሰቅለ የምትሳደብ ቤተሰብ የምትሳደብ ስታልፍ ደግሞ የምትገል ነው ወይ ምክንያት የሌለ ዝም ብለ ቁጭ ብለ ስራ ፈት ቁጭ ትልና ከዛ ኦሮሞን ኦሮሞ ኦሮሞን እየመረጠ መሳደድ ኦሮሞ ኦሮሞን እየመረጠ ማሳደድ በጣም ያሳዝናል። ለዚያውም የከፈለላችሁን ማለት ነው። ስለዚህ አምነት ኦሮሞ ድሚ ያለው

ምን አገባህ? ሰጣሁ እኮ ውሰደው። አሁን የምትሰጠኝ ዘር አይደለም። ያ ውሰደው፣ ውሰደው። ማታፍሩ እኔ ምቀኛ አልወድም።